ሰሎሞን እንዲህ ይላል በምሳሌው፣ ላዘን ሰው ወይን ስጡት አለ። እውነት ያዘንን ሰው ወይን ብናጠጣው ሀዘኑ ይርቅለታልን አይርቅለትም። አዎ፣ ለምሳሌ ገንዘቡ በባንክ ይወረሳል የተባለ ሰው የባንክ እዳው ሲያናውዘው ወይን ብናጠጣው ትክክለኛ ደስታ የሆነ አሁን ለጊዜው በእንቅልፍ ይረሳዋል። ሲነቃ ግን እዳለብኝ ይለዋል። አይምሮ ሊለቀው አይችልም። ግን ላዘን ሰው ወይን ስጡት የተባለ አጋንንት በሀዘን ለጎዱት ሰው ወይነ ትፍሲት የክርስቶስ እንደማቀብሉት ማለት ነው። ሌላ አንዳንድ ጊዜ ይላል። እዚህ የእኛ ሰፈር ተማሪው ማለት ነው ይላል፣ ምን ትጡ ለዘይ ለዛ እይሰት ወይን ምን ትቁቱ ህይወቱ ሲራክ እስመትል ሲተልቦት ይላል አለ አልጠጣ ደግሞ የሰው ልጅ ምን ይወታ አለው። ትርጉሙ ሌላ ነው። ጌታ ይምባ እንደው ሲራክ እንዲህ አለ። ሲራክ ምን አለ? ወይን የማይጠጣ ሰው ደግሞ ህይወት አለው እንዴ ምን ይወታ አለው? ወይን የማይጠጣ ሰው ደግሞ ምን ይወታ አለው? ወይን የልብ ደስታ ነውና ማለት የክርስቶስን ደም የማይጠጣ ሰው ደግሞ ምን ህይወት አለው? ክርስቶስ ፍሳሃ ሁሉ ዓለም ነውና ማለት። ወይን ይፈልቅለት ነበር ማለት የክርስቶስ ደም ከመስቀል ተገኘለት ማለት ከመስቀሉ ላይ ተገኘ ለአዳም ዘይት ከዕፀ ሕይወት ይፈልቅለታል። ዘይት የተባለ ክርስቶስ ነው። ዘይት ቅብ ነው፣ ዝገትን ያረቃል። ዝገታ ኃጢአታችን ወሉሎ ሰንግሎ ከደሙ በፈሰሰ ደሙ ከጎኑ በፈሰሰ ደም ያነጻል ከጎኑ በፈሰሰ ማየገቡ አጥምቆ አጽርቶ ልጆቹ ያደረገን እርሱ ስለሆነ እርሱምን ይባላል? ዘይት እንዲህ ይላል፣ መዝሙረ ዳዊት ቅዱስ ዳዊት መዝሙር 22 ላይ ዋጽሃድ ከበቅብ ርሴ ራሴን በዘይት ቀባ ይላል። ራሴን በዘይት ቀባ ሲል ተመልከቱ፣ ሰውነቴን በልጅነት አከበርካት የተቀባ ሰው ውበቱ እንደሚመለስለት ሁሉ እንደሚያምርበት፣ በስላሴ ስም ተጠምቆ ልጅነት ያለው ሰው ውብ ነው፣ መልካም ነው። በዚህ ዓለም መልካም ሰው ማየት ከፈለጋችሁ እርሱ ክርስቲያን ነው። በዚህ ዓለም ያማረበት ሰው ማየት ከፈለጋችሁ ያ ማለት በክርስቶስ ስም ተጠምቆ ስራ እየሰራ ያለ ሰው ነው።